ጦጣዊነት የለውጦች ሁሉ ፀር ነው። ሞተህ ከተገኘህ ቀባሪህ ምን ያድርግ? በነገራችን ላይ ይህ በሀገራችን ላይ በለውጥ ስም የመጣው ተረኝነት አስቀድሞ በእቅድ የተሠራ የሥልጣን ሽግግር ነው ብለው ከሚያምኑት ወገን ነኝ። መንገራገጭ የተፈጠረው አፈጻጸሙ ላይ ነው እንጂ አስቀድሞ ሲቦካ የነበረ ዱቄት ነው አናታችን ላይ የተጋገረው። ወያኔ ሥልጣኑን ለአረመኔዎቹ ከማስረከቧና ሁሉን ነገር ጥላላቸው ከመውጣቷ በፊት አዲስ አበባ ላይ ህዝቡ በእርግጥ የሞተ መሆንና አለመሆኑን ለማረጋገጥ ብዙ ሙከራዎችን ታደርግ ነበር እና የሰውን ልብ አስቀድሞ በሚገባ ፈትሸው ካበቁ በኋላ ነው ለተረኞቹ ህዝቡን ከነምናምኑ አስረክቦ የወጡት። ሰው ክብሩን ከጣለ፣ ሰው ጥቃት ካልቆጨው፣ ሰው በውርደት መኖር በክብር ከመሞት የተሻለ መስሎ ከተሰማው፣ ሰው እንደ ውሻ ለጌቶቹ እየተሽቆጠቆጠ ጭራውን እየቆላ ፍርፋሪ እየተጣለለት በየመንገዱ እየተገደለ መኖርን የኑሮ ብልሃት አድርጎ ከቆጠረ ገዥዎቹ ምን ያደርጉ? ሞተ ከተገኘ ቀባሪን ምን አድርግ ትለዋለህ። ሰው እንደ ሰው ነፍሱንም ክብሩንም መብቱንም ሽጦ መለመላውን የሚላወስ አካሉን አለው ለማለት ብቻ በሚንቀሳቀስበት ልብ በሞተበት ጀግንነት ባልዋለበት ሀገር ላይ አንዱን ወገን ብቻ መርጦ መኮንን ትክክል አይመስለኝም። በልቡ የሞተው ሰው አስቀድሞ ራሱን ለባርነት አጭቷል። ወደሽ ከተደፋሽ ቢረግጡሽ አይግፋሽ እንደሚባለው ነው። አንዳንዴ የነፃ አውጭነት ሐሳብ የሚጎረብጠኝ ለዚህ ነው። ቢረገጥ ቢወቀጥ፣ ቢደለስ አፉን ለጉሞ አሜን ብሎ የሚነዳው ይህም የመጨረሻው የኑሮ ብልጠት የመሰለው ማኅበረሰብ እስኪመረውና እንደ ሙሉ ሰው በቃኝ ብሎ እስኪነሳ ድረስ መጥተው ነው ያለበት ብዬ አስባለሁ። መብታለኝ ብሎ የማያስብ ዜጋ መብቴን መርገጥ መብታቸውን ብሎ ነፃነቱን አሳልፎ የሰጠ ማኅበረሰብ የሚረግጠው መንግሥት ቢያፈራ ምን ይደንቃል? የሚገባውን ያገኘው ብዬ አስባለሁ። ምክንያቱም የሚገባው ባይሆን ቁጣውን ይገልጽ ነበር። ሆ ብሎ ተነስቶ መብቴ ተነካ ብሎ ገፋፊውን አረመኔውን ለመጣል የሚቀድመው አይኖርም ነበር። እንደሚናገር እንስሳ መቆጠሩ ቢመረው ኖሮ አምርሮ ይታገል ነበር። ይህ ሰውነት ውስጥ ለሰውነት ተስማሚ ያልሆነ ባዕድ ነገር ሲገባ ሰውነታችን እንደሚቆጣው፣ እንደሚያስመልሰን ማለት ነው። ግን እውነታው ያ አይደለም። ቁጥሩ ቀላል የማይባል ህዝብ ከመጣበት አረመኔ ገዢ ጋር እጅና ጓንት ሆኖ ተስማምቶ እየኖረ ነው። ምናልባት የእኛም ድምፅ አደንቋሪ ይሆንበት ይሆናል። የሰሞኑ የአሜሪካ መግለጫ አዝማሚያም ደስ አይልም። ለዚህ ነው ብዙ ጊዜ በሦስተኛው ዓለም ላይ ከሌላ አካል በመጣ ነፃ አውጪ የሚዘረጋ መንግሥታዊ አስተዳደር ዕድሜ የማይኖረውና ሳይውል ሳያደር የቀደመውን ዓይነት የጨቋኝነት መልክ የሚላበሰው ዋናው ምክንያትም አምባገነንነትን የሚፈጥረውና ችግሩ ያለው ለመረገጥ አይኑን በማያሽ ህዝብ ላይ ስለሆነ ነው። ጭቆናን ለመቻል አስቀድሞ ጫንቃውን ያደነደነ ሕዝብ ከሆነ የመጣው ሁሉ ይጭንበታል እና ሕዝብን ከጭቆና ከማውጣት በፊት መጀመሪያ እየወረደበት ያለው ግፍ በቅጡ ማወቅ አለበት። ከዛ ሊመራውና ራሱ በቃኝ ሊል ይከባል። የለውጥም እንቅስቃሴ ከሕዝቡ ከራሱ ነው መጀመር ያለበት፣ ከሌላ ከማንም አይደለም። በሮማ በባርነት ስር የሚሰቃየውና ወደፊት ዳዊት ከነዙፋኑ ከሰማይ ወርዶ ነፃ ያወጣናል ብሎ እጁን አጣጥፎ በባርነት የሚገዛውን ሕዝበ እስራኤል ክርስቶስ መጥቶ ነፃ ናችሁ ሲላቸው ለዚህ ነው ያልተቀበሉት። የእነሱማ አለመቀበል ብቻ እኮ አይደለም፣ ተቆጡት። ለሮማ ገዢዎች ከሰሱትና በርባን ይፈታ ኢየሱስ ይሰቀል ብለው ጮሁ። ለዚህ ይኮኑ ብዙ በዓለማችን የታወቁ ለሕዝብ መብት የሚቆረቆሩ ወይም ሶሻሊስት የሕዝባዊ አብዮት አሰላሳዮች ስለ ሀገራዊ የለውጥ ሂደት ሲያስረዱ አጠቃላይ የሥርዓት ለውጥ እንዲመጣ በቅድሚያ የነቃ ሕዝብ ያስፈልጋል በማለት የሚያስቀምጡት እውነተኛ ለውጥ እንዲመጣ መጀመሪያ መብቴ እየተረገጠብኝ ነው ከዚህ በላይ እንደ አህያ ማንም እየጫነኝ መኖር በቅቶኛል፣ መበደል፣ መደለል፣ መገደል በቅቶኛል ብሎ የመረረውና በራሱ ለለውጥ የተነሳሳ ህብረተሰብ ያስፈልጋል። ለዚህ ነው ፍሬድሪክ ኤንግልስ ምን አይነት ህዝባዊ እንቅስቃሴ በአሸናፊነት መወጣት እንደሚችል ሲቀምርና ባጭሩ ሲያስረዳ የነቃ የተደራጀ የታጠቀ ኃይል ያሸንፋል የሚለው እኛ ሀገር እውነተኛ ህዝባዊና ስርዓታዊ ለውጥ እንዲመጣ ዋናው ችግር ይሄው ነው። የነቃን የተደራጀውንና መብቱን ለማስከበር ለውጥ ለማምጣት ቆርጦ የተነሳውን ያህል በቁሙ የሞተው ደ ዎኪንግ ዴድ እልፍ ነው። ይህ ቢጭኑት አህያ ቢጋልቡት ፈረስ የሆነው በልቶ ማደሩንና ለነገ መትረፉን የህይወቱ ግብ አድርጎ ተመስገን እያለ የሚኖረው ህዝብ ወፈሰማይ በሆነበት ሀገር የቱንም ያህል ቆርጦ የተነሱ ጀግኖች ቢፈጠሩ ለውጦች በዘላቂነት ግባቸውን አይመጡ። ሰው ምሬቱ ገና ሳይበቃው ወርቃማ የለውጥ ሐሳብ ቢሰበቅ የቱንም ያህል ንቅናቄ ቢካሄድ በመጨረሻ ውጤቱ ማሊያውን የቀየረ ያው ራሱ አገዛዝ ሆኖ ይገኛል እና ብዙዎች በታሪክ ሂደት ስማቸው ገኖ የወጣ የማኅበራዊና ፖለቲካዊ ለውጥ ቀማሪዎች የሚሉት ሁልጊዜ ከለውጦች ጅማሮ በፊት ህዝቡ ለውጡ የሚገባውና ለውጡን ከልቡ የፈለገው መሆኑን ማረጋገጥ ያሻል። ነው ይሆነኛል ብሎ ከቫይረሱ ጋር ተስማምቶ ለሚኖር ህዝብ ልታደርግለት የምትችለው ነገር የለም። ነው አብይ በአንድ ወቅት እንዳለው እኮ ነው፣ ለጦጣ ብዙ ሙዝ የሚገዛላትን አንድ ሺህ ብርና አንድ ሙዝ ጎን ለጎን ብታስቀምጥ የምታነሳው አንድ ሺህ ብሩን አይደለም ሙዙን ነው። ከእሱ አፍ ይህ እውነታ መነገሩ ራሱ ይገርማል። እውነትም ማርና ሙዝ ብታስቀምጥላት ጦጣ የምትመርጠው ሙዙን ነው። ብሩና ማሩ ከሙዙ እንደሚበልጥ ጦጣ ልታሳምናት አትችልም። ጦጣነትን የመረጠ ህዝብም እንዲሁ ነው። ጦጣነትን እንደ መርህ አንግቦ ከሰብአዊነቱ ያስቀደመ ማኅበረሰብ እንደዚህ ነው። ከባርነት ይልቅ የነፃነት ሕይወት የተሻለ ጣዕም እንዳለው ልታሳምኖ አትችልም። ለነፃነት እየታገሉ መሞት እንደ ባሪያ ከመኖር የበለጠ እንደሆነ ሺህ ጊዜ ብትሰብከው ሊቀበልህ አይችልም። ለባለ ጊዜ አምባገነን እያሸረገዱ መኖርን የኑሮ ብልጠት አድርጎ የተቀበለን ማኅበረሰብ ነፃነት ቢኖርህ እኮ ብልጠትም ማሸርገድም ባላስፈለገህ ብትለው ይስቅብሃል። ጦጣዊ ብልጠትን የተላበሰ ኅብረተሰብ የለውጦች ሁሉ ጠንቅና የነፃነት ፀር ነው። ስለዚህ ዋናውን ሰይጣን ከመታገለህ በፊት የገዛ ሕዝባችንን የተጸናወተውን እነዚህን ለባርነት ሕይወት የሚዳርጉ አስከፊ ባህሪያት አጥብቆ መታገል ያስፈልጋል። የሕዝብ መንቃት ለለውጥ ከመደራጀትና ከመታጠቅ መቅደም አለበት የሚባለው ለዚህ ነው። ዜጎች ነቅተው ተደራጅተው ለነፃነት እንነሳ ብለው የወሰኑ ዕለት ኦሬዲ ነፃ ወጥተዋል። ሌሎች ብዙዎች ግን ያቺን የነፃነት ውሳኔ እስኪወስኑ ብዙ መታሸትና መወቀጥ የሚቀራቸዋሉ። ደማሙ ብዕረኛ ደበበ ሰይፉ ጥሬ ጨው ብሎ የሚገልጻቸው እንዲህ አይነቶቹን ይመስለኛል። መስለው ነበረ የበቁ የነቁ ያወቁ የረቀቁ የሰው ፍጥሮች ለካ እነሱ ናቸው ጥሬ ጨው፣ ጥሬ ጨዋዎች፣ መፈጨት፣ መሰልቀጥ፣ መደለዝ፣ መወቀጥ፣ መታሸት፣ መቀየጥ ገና የሚቀራቸው እኔ ለሁበትም ዘወትር ቋንቋቸው ይህ ገጣሚ ሞተው በራሱ ላይ የመናገርና ቀጥሎም የምግብ አድማ መቶ ነው አልናገርም ብሎ ወደ ሦስት ዓመታት ቃላትን ጾሞ በመጨረሻ እህልም አልቀምስም ብሎ በገዛ ሕዝቡ ላይ አድሞ በገዛ አገሩ ላይ አምፆን የሞተው ታላቁ የጥበብ ሰው ደበበ ሰይፉ። ለእነዚህኞቹ ወገኖች የሥርዓቱ መምረርና መክፋት ገና አልበቃቸውም፣ አልቆመጠጡም፣ መቃጠል አልጀመሩም ገና ብዙ መታሸት፣ መሰለቅ ይቀራቸዋል ብሶትን ስለሚወልድ ቆና ጥሩ ነው እና በአጠቃላይ ለለውጥ ለተነሱት ከለውጥ ጋር ወደፊት፣ ጭቆናን የበለጠ ለመቀበል ትከሻቸውን ላሰፉትም ከነጭቆናቸው ወደፊት ማለት ያሻል። ሙሴ ከባርነት ነፃ ሊያወጣቸው በሲናይ በረሃ እየወሰዳቸው ያንተን ነፃነት አንፈልግም፣ የፈርዖን ጮማ ይሻለናል መልሰን የሚሉት ነበሩ። ያኔ እግዜሩ ቅርብ ስለነበር እንዲህ ያሉት ላይ ብዙ ጊዜ ፈጣን መቅሰፍትን ያወርድባቸው ነበር። አሁን ግን እግዜሩ ታጋሽ ሆኖ ይሆን እንጃ፣ ለለውጥ የተነሱትን ወደኋላ የሚጎትቱ ብዙ ሆዳሞች ምንም ሳይነካቸው የገዢዎችን ፍርፋሪ እየለቀሙ ይኖራሉ። ባርነት ቅም አይላቸው፣ ከተራቡ ሕፃናት እየተናጠቁ የሚበሉትም አያቅራቸው። ብዙ የነፃነት ታጋዮች በእነዚህ ጦጣ መሰል ፍጡራ ላይ ሲበሳጩ መቅሰፍት ሊያወርዱባቸው ሲዳዱም ያለው ብዙ ጊዜ አዝናለሁ፣ ልብ እላለሁ። ነገረ ስራቸው ከማናደድ አልፎ ያስቃል። እያረሩ መሳቀም። ጦጣዊነት ነው በሽታው፣ አቅራቢያ ካለ መጋባቱ አይቀርም። ማንም ብፁ ሊሆን አይችልም። በዚህ ሁሉንም የሚያስማማ የሚያስነሳ ጥሬውን ጨው የሚያበስል ከፍ ያለ የጋራ በደልና ግፍን መቀበል አንዳንዴ በጎ ነው፣ ሁሉንም ያነቃል። በመጨረሻ ሁሉን በነቃ ጊዜ ሁሉም ራሱ ነፃ አውጭ ይሆናል።